ቾይስ እየሰጧቸው አልፋለሁ እንዲቀላችሁ ማለት ነው። ራይት ሶ፣ ፓስት ነው ማለት ነው። ከዚህ በፊት የተፈጠረ ነገር ነው። አሁን ፕሬዘንት ላይ ሆነን ስላለፈው ነገር እያወራን ነው። ራይት ሶ፣ ፕሌይ ነው ምንለው፣ ፕሌይድ ነው የምንለው ወይስ ውል ፕሌይ ነው ምንለው? ፓስት ነው ያለው፣ ፓስት ፕሌይድ ይሄኛው ማለት ነው

ኮመንት፣ ላይክ እና ሼር አድርጉልን። ሰብስክራይብ ማድረግ እንዳትረሱ። ማንኛውም አይነት ጥያቄ እንቀበላለን። ሶ ፕሊዝ ኮመንት ዳን ብሎ፣ አሁን ወደ ቪዲዮዎቹ እንግባ። ኦኬ፣ ዛሬ እንደነገርኳችሁ ስለ ቴንስስ ነው የምናወራው። ቴንስስን ስናስብ ሶስት ነገሮች እናስባለን አይደለ? ከዚህ በፊት የተፈጠረውን፣ አሁን የሚፈጠረውና ወደፊት የሚፈጠረው። ኦኬ ሶ ኢንጀነራል የምንላችሁ ነው ትሪ ታይፕስ ኦፍ ቴንሲስ፣ እሱም ፓስት፣ ፕሬዘንት እና ፊውቸር። እዚህ ጋር ጽፌላቸዋለሁ። ኢች ኦፍ ተም ፓስት፣ ፕሬዘንት እና ፊውቸሩ፣ ኢች ኦፍ ተም የራሳቸው የሆነ ፎርም አላቸው። ኢች ኦፍ ተም ሃቭ ዲፍረንት ፎርምስ ት ፎሎ ማለት ነው። ሶ የመጀመሪያው ኢዝ ሲምፕል ቴንስ፣ ሁለተኛው ኢዝ ኮንቲኒስ ቴንስ፣ ሶስተኛው ኢዝ ፐርፌክት ቴንስ ን አራተኛው ደግሞ ፐርፌክት ኮንቲኒስ ቴንስ ነው ማለት ነው። ራይት ሶው የስምፕል ተንስን ደፍኒሽን እኒሄውእና ኤግዛምፕሎችን እየሰራን ከስና ከቃበብ ጋር እናልፋለን ማለት ነው። ሶ ስምፕል ተንስን ስናይ ኢት ቶክስ አባውት ጀኔራል ፋክት ኦር አክሽንስ ማለት ነው። ለምሳሌ መራመድ ሊሆን ይችላል፣ አም ዋኪንግ ሊሆን ይችላል፣ ዋስ ዋኪንግ የስተዴ ሊሆን ይችላል። ጨዋታ መጫወት ሊሆን ይችላል፣ ጎዊንግ ሙቪዝ ሊሆን ይችላል። ኤኒቲንግ ጄነራል አክሽን ኦር ፋክትን ስንገልጽ በሲምፕል ተንስ ነው የምንጠቀሙ ማለት ነው። እዚህ ጋ በፓስትን በፕሬዘንትን በፊውቸርን ስናሪ አስቀምጬላቸው ጋፖችን ይሞሉናል ማለት ማለት ነው። ፓስት ላይ አይዳሽ ፉትቦል የስተርደይ እስኪ ቃል አለው ቾይስ እየሰጠቸሁ አልፋለሁ እንዲቀላችሁ ማለት ነው። ፓስት ነው ማለት ነው። ከዚህ በ የተፈጠረ ነገር ነው። አሁን ፕሬዘንት ላይ ሆነን ስላለፈው ነገር እያወራን ነው አይ ሶ ፕሌይ ነው የምንለው፣ ፕሌይድ ነው የምንለው፣ ወይስ ውል ፕሌይ ነው ምንለው? ፓስት ፕሌይድ ይሄኛው ማለት ነው። አይ ቃላብ ማለት ነው። ማንኛውም አይነት ከዚህ በፊት የተፈጠረ ነገር መግለጽ ስንፈልግ ኢዲ የሚለውን አስገብተን ነው የምንጠቀመው ማለት ነው። ሶ አስ ቃላብ ሰድ አይ ፕሌይድ ፉትቦል የስተ ውል ቢኮሬክት አንሰር ማለት ነው። ኦራይት ሰው ፕሬዘንት ላይ ስንሄድ ደግሞ አይዳሽ ፉትቦል ኤቭሪዴ ይላል አይደለ። አሁንም የምታደርገው ነገር ነው። ከዚህ በፊት የምታደርገው እንዳለ ሆኖ አሁንም እየቀጠለ መሆኑን ለማሳየት አሁን ከሶስቱም ምርጫዎች አንዱ ነው የምትመርጠው። ፕሌይድ ነው ሊደገም ስለሚችል ፕሌይድ ነው ወይ ደግሞ ውል ፕሌይድ ልክ ነህ። ኦሬት ሶ ቃል አይ ፕሌይ ፉትቦል ኤቭሪዴ ሲል ኮረክት የሆነበት ምክንያት ከዚህ በፊትም ይጫወታል ነገር ግን አሁንም እየተጫወተ ነው፣ አሁንም ይቀጥላል። ሶ አይ ፕሌይ ፉትቦል ኤቭሪዴ በየቀኑ እጫወታለሁ እያለ ነው ማለት ነው። ኦሬት ፊውቸር ላይ ነው አሁን የምናልፈው። ፓስትና ፕሬዘንትን ካየን ወደ ፊውቸር እናልፋለን ማለት ነው። ኦኬ ሶ እንድንጋስ እስኪ አንድ ኤግዛምፕል ሰራልኝ አንተ። ፕሌድ እና ፕሌን ሰርተናል። ዱ ዩ ቲንክ ኢትስ ድጋሚ ሊደገሙ ይችላሉ? አይ ፕሌድ ፉትቦል ቱሞሮ ነው፣ አይ ፕሌ ፉትቦል ቱሞሮ ነው ወይስ አይ ዊል ፕሌ ፉትቦል ቱሞሮ ነው? አይ ልክ ነህ። እኔ ትንሽ ትሪኪ ለማድረግ እየሞከርኩኝ ነበረ፣ ግን አይ ዊል ፕሌ ፉትቦል ቱሞሮ ኢዝ ዘ ኮረክት አንሰር ምክንያቱም ከዚህ የተፈጠረ አክሽን አይደለም። አሁንም እየተፈጠረ አክሽን ያለ አክሽን አይደለም። ወደፊት ኢን ፊውቸር የሚፈጠር አክሽን ነው። እሱን ደግሞ ዲስክራይብ ለማድረግ ዊል የሚለውን ቃል እየተጠቀመ ነው። ምናብራራው ማለት ነው። ማለት ነገ እግር ኳስ እጫወታለሁ ሀፕን ያደርጋል እያለን ነው ማለት ነው። መጥቀስ ወደ ኮንቲንዩስ ቴንሱ ደግሞ ስናልፍ ኮንቲንዩስ ቴንሱ ምን ላይ ያተኩራል መሰላችሁ? አንድ አክሽን የተፈጸመበት ስፔሲፊክ ታይም ወይም አክሽኑ ሲፈጸም ከነ ታይሙ ከነ ስፔሲፊክ ታይሙ የተፈጸመበትን ሰዓት ላይ አንድ ላይ አተኩሩም ድፋን የሚያደርግልን ነው ማለት ነው። እንደ ልክ እንደ ስንፕል ተንሱ በፓስ በፕሬዘንት ና በፊቸር ለኮንቲኒስ ሰንትም ኤግዛምፕል እንሰራለን። እዚህ ጋር እንደምታዩት ስፔሲፊክ ታይም መንሽን አድርጌላቸዋለሁ። ኤፒኤም ይላል ናው ይላል ድጋሚ ኤፒኤም ይላል ራይት ፓስት ፕሬዘንት እና ፊውቸር፣ እሱ ላይ ፎከስ አድርጉ። አሁንም ምርጫ እየሰጣችሁ ለፍ ወይስ እናንተ ትሞክራላችሁ እራሳችሁ? እሺ፣ ሶ ፓስት ላይ አይ ዋቺንግ ቲቪ አት 8 ፒኤም፣ አይ ኤም ፓስት ነው።

በጣም ኢዚ የሚሆነው ለእናንተ መረዳት ስፔሲፊክ ታይምን መንሽን ስለሚያደርግ፣ ዩኖ ወት ሰብስቲቲዩት ውል ነው አም ነው ኦር ወዝ ነው የሚለውን ማለት ነው። ኦኬ ሶ ፊውቸር ላይ ስንሄድ እንድሪያስ ወርቃላብ አንዳችሁ መልሱልኝ እስኪ። አይ ዋቺንግ ቲቪ አት ኤት ፒኤም። ፊውቸር ነው። ከዚህ ጋር እንዳይንታታባችሁ ይሄ ፓስት ነው፣ ይሄ ፊውቸር ነው። ልክ ነህ።

አንድ ታስክን መፈፀሙን የሚያሳይ አላልኳችሁ። ውድ ቢሆን ተስፋን ነው የሚያሳየው። ወለ ፊኒሽ ባይተማውያው ማለት ልጨርስ እችል ነበረ፣ ግን አልጨረስኩም። ምነው የሚያሳየው አክሽኑ ኮምፕሊት አለመሆኑን ነው የሚያሳየው። ፐርፌክተንስ ላይ መብያቸዋለሁ። ኮምፕሊት ነው አክሽኑ ኮምፕሊት ነው። ስለዚህ እንድርያስ ፊኒሽ ባይተማውያው ስንል ነገ ኮምፕሊት አረገዋለሁ በእርግጠኝነት እያለ ነው ማለት ነው። ገና ባይደረግም ነገ ግን ማለት ነው። እያሳወቀ ነው። ፓስት ላይ ስንሄድ ደግሞ አይ ፊኒሽድ ማይ ወርክ። እስኪ አንተ ሞክር። አይ ሃቭ ፊኒሽድ አለ። ከዚህ በፊት ደግሞ መጨረሳችንን ለማሳየት ማለት ነው። ግልጽ ነው አይደለ? ለሁለታችሁም። አሁን ፐርፌክት ኮንቲኒዩስ ቴንስ ላይ እንገባለን። ሶ ፐርፌክት ኮንቲኒዩስ ቴንስ ደግሞ ያላችሁ እዚህ ጋር ኤግዛምፕሎቹ በጣም ፐሊንግ ናቸው። ሶ ፐርፌክት ኮንቲኒዩስ ቴንስ ምን ላይ ፎከስ ያደርጋል መሰላችሁ? አንድ አክሽን ለምን ያህል ሰዓት፣ ለምን ያህል ደቂቃ ቆይቷል የሚለውን ያሳየናል ማለት ነው። ኦኬ ሶ ሃው ሎንግ an action took to be completed or to be done የሚለውን ያሳየናል። ፓስት ፕሬዘንት እና ፊውቸር ያለን እዚህ ጋር አይ been studying for two hours. የሚላለ እስኪ ሞክረው። እኔ እንጃ። ሲንስ ሞርኒንግ። ልክ ነህ። ኦኬ፣ ባይ ዘ ወይ ብትሳሳትም አድረብካለ። ፕሬዘንት ላይ ልክ ልክ ነህ። አይ ሀቭ ቢን ስተዲንግ ሲንስ ሞርኒንግ ነው። ሶ ምንድንነው የሚገልጽልን? ወይ ያ ሲንስ ሞርኒንግ ስንል ከጠዋት ጀምሮ ነው ማጥናት የጀመርኩት። ነገር ግን አሁን መጨረሳችንን ያሳየናል። አልጨረስኩም፣ ከጠዋት ጀምሮ እያጠናው ነው፣ እስካሁንም ግን እያጠናው ነው። ለስንት ሰዓት ከጠዋት ጀምሮ ሲል፣ አሁን ለምሳሌ አስራ ሁለት ሰዓት ቢሆን ከጠዋት አንድ ሰዓት ከሆነ የጀመረው ከአንድ ሰዓት ከአስራ ሁለት ሰዓት እያጠናው ነበር የሚለውን ያሳየናል ማለት ነው። ኦኬ አሁን ደግሞ ወደ ፓስትና ወደ ፊውቸር እንሂድ። እንድርያስ ፓስትን እችላለሁ ወደ አይደለም በጣም የቀረታ ምንድን ነው? ውል ሀቭ ቢን ናይስ ምክንያቱም ቅድም ነግሬያቸዋለሁ፣ አይደለ ውድ ሲሆን ተስፋ ነው ያሳየው፣ ምኞትን ነው። መጨረስ እፈልግ ነበረ ግን አልቻልኩምን ነው የሚያሳየው። ይህ ግን መጨረስ እንደምንችል እርግጠኝነትን ነው እንዲያሳየልን የፈለግነው። ለእሱ ደግሞ ውል ነው እንጂ ውድ አይደለም። ኦኬ ሶ አይ ውል ሀቭ ቢን ስታዲንግ ትሪ አወርዝ ባይ 6 ፒም ካልኩኝ እስከ 12 ሰዓት ለሶስት ሰዓት ማጥናትን ማጥራቴን አረጋግጣለሁ። ሶስት ሰዓት ይሆነኛል። ኛል ነው አሁንም ፓስት ላይ አይ ዳሽ ቢን ስታዲንግ ይላል ምንድን ነው የሚተካው ብለ ታስባለክ? ፕሬዘንት ላይ ሰራ ነው። እዚህ ጋር ማይ ሀቭ ፕሬዘንት ነው የሚያሳየው። ቅድም ነገር ያለው ምን ሰዓት ላይ እንደጀመርክ ማለት ነው። አሁንም እያጠያነት እንደሆነ ነው የሚያሳየው። ፓስት ላይ አይሆንም፣ ምክንያቱም ኦልሬዲ ፓስት ሲሆን የተፈጸመ ነገር ነው አይደለ? ድርጊቱ ተፈጽሞ አልቋል ስለዚህ ከአሁን ላይ ሆነክ እኮ ስለ ፓስት ስታወራ ስላለፈ ነገር ነው እያወራ ያለው አሁን ላይ ሆነክ ስለሚፈጸም ነገር የምታወራ ከሆነ ፕሬዘንት ነው አሁን ላይ ሆነክ ደግሞ ወደፊት እንዲፈጸም የምትፈልገው ነገር ከሆነ ደግሞ ፊውቸር ነው አደለ ሶ ፓስት ላይ ኦልሬዲ የተፈጸመ ነገር ሲሆን አይ ዳሽ ብን ስታዲንግ ፎር ቱ አወርስ ምንድን ነው እሱ ኤግዛክትሊ እዚህ ጋርም ፐርፌክት ተንስ ና ፐርፌክት ኮንቲኒስ ተንስ በጣም ስላይት ዲፍረንት ነው ያላቸው ኦኬ

የራሳቸው የሆነ ዲፍረንት ፎርም አላቸው የሚለውን አይተናል። አራት ናቸው፦ ሲምፕል ተንስ፣ ኮንቲኒስ ቴንስ፣ ፐርፌክት ቴንስ እና ፐርፌክት ኮንቲኒስ ቴንስ አይደለ? ዲፋይን አርገን አይተናቸዋል። ኤግዛምፕሎች ከእንዲያስና ከቃላው ጋር ሰርተናል። ፕሊዝ ማንኛውም አይነት ጥያቄ ካላችሁ ኮመንት ዳውን ብሎ፣ በሌላ ቪዲዮ እንገናኛለን። ቻ